በመጽሐፍ ቅዱስ የአንድ ክቡር ታላቅ አባት ታሪክ ይዘናል። ከመጀመሪያው እስከ መጨረሻው ተከታተሉ፣ ታላቅ ትምህርት ታገኛላችሁ። የዛሬው አስደናቂ መንፈሳዊ ታሪክ ከመጽሐፍ ቅዱስ ዘፍጥረት ምዕራፍ ስድስት ከቁጥር 10 ይጀመራል። ይህ ድንቅ ታሪክ ስለ ጻድቅ ኖህ ይናገራል። በኖህ ዘመን ሰዎች በምድር ላይ በበዙ ጊዜ ኃጢአት በጣም ተስፋፋ። የሰው ልጅ ልብ በየቀኑ በክፉ ነገር ብቻ ይጽና ነበር። እግዚአብሔር ይህን አይቶ ሰውን ስለፈጠረ ተጸጸተ፣ እንደገና ሊያጠፋው ወሰነ። ነገር ግን ኖህ የሚባል ጻድቅ ሰው ነበር። በዚያ ትውልድ ውስጥ ኖህ ብቻ ከእግዚአብሔር ጋር ይሄድ ነበር። ሚስቱና ሶስቱ ልጆቹ ሴም፣ ካም፣ ያፌት እና የልጆቹ ሚስቶች በዚያ ይኖሩ ነበር። ጻድቅ ኖህ ልቡ ቀና፣ አስተዋይ፣ የዋህ እግዚአብሔርን የሚፈራ ትእዛዙን የሚሰራ ሰው ነበር። ኃጢአት በሚሰሩ ሰዎች መካከል ሆኖ እርሱ ግን ጻድቅ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የዜና ሰማያት ቲዩብ ቤተሰቦች የቅዱሳን ነቢያትን ታሪክ በተከታታይ እያቀረብን እንገኛለን። እናም ይህን መንፈሳዊ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ የደወል ምልክቷን በማብራት ቤተሰብ ሆኖ እግዚአብሔር ለኖኅ ተናገረ። እግዚአብሔርም የሰው ልጅ ክፉ ሆኗልና ምድርን በጎርፍ አጥፋለሁ አንተ ግን ከጥፋት ውሃ የምትደነበት ከጎፈር እንጨት መርከብ ሥራ። ርዝመቱም 300 ክንድ፣ ስፋቱ ሃምሳ ክንድ፣ ቁመቱም 300 ክንድ ይሁን። መስኮትም አድርግለት፣ በጎንም በር አድርግለት፣ ሦስት ክፍሉም አድርግለት። ከምድር ከፍ ብለህ በመርከብ ትሆናለህ። ከመሬት ሥር ያለውን ውሃ ፈስሳለሁ፣ ከሰማይ ማዘንባለሁ አለል። አንተ ግን ከእያንዳንዱ እንስሳት ለዘር ወንዱና ሴት ከሚበሉት ሰባት ሰባት፣ ከማይበሉት ሁለት ሁለት ወደ ታንኳስ ገባ፣ እንደርሱንና ቤተሰብን አድንልሃለሁ አለው እግዚአብሔር። ኖኅ፣ የተዘዘውን ሁሉ እንደ እግዚአብሔር ትእዛዝ ሠራ። በዚያን ጊዜ ኖኅ ስድስት መቶ ዓመቱ ነበር። ከዚያም ኖኅ በስድስት መቶ ዓመቱ በሁለተኛው ወር በወሩም በአሥራ ሰባት ቀን የሰማይ መስኮቶች ተከፈቱ፣ የምድር ምንጮችም ተሰነጠቁ። አርባ ቀንና ሌሊት ዝናብ እየዘነመ ነበር። ውሃው ተጨምሮ ተጨምሮ ከፍተኛውን ተራሮች እንኳ 15 ክንድ ከፍ አለ። በምድር ላይ ያለ ሁሉ ከሰው እስከ እንስሳ ሞተ። ታንካው መቻው ውስጡን ያሉትን ይዞ በውሃው ላይ ተንሳፈፈ። ከመቶ ሃምሳ ቀን በኋላ ውሃው መቀነስ ጀመረ። በሰባተኛው ወር ታንካው በአራራት ተራራ ላይ ቆመ። ኑህ መጀመሪያ ውሃው መግበገል ለማረጋገት ቁራ ላከ። ያም ቁራ በምድር የሞተውን ሁሉ እየተመገበ አልመጣም። ዳግመኛም ኑህ ርግብ ላከ ርግብ የምታረፍበት ቦታ አላገኘችምና ተመልሳ መጣች ከሰባት ቀን በኋላ እንደገና ርግብ ላከ ርግቡም ወይራ ቅጥል ባፏ ይዛ ተመለሰች ከሌላ ሰባት ቀን በኋላ ርግብ ላከ ርግቡም እንደገና አልተመለሰችም በኖህ በስድስት መቶ አንደኛው ዓመቱ በመጀመሪያው ወር በወሩም በመጀመሪያ ቀን ምድር ጠራች ኖህ የታንኳውን በር ከፍቶ ምድር ደረቅ መሆኑን አየ እግዚአብሔር ለኖህ ተናገረ አንተ እና ቤተሰብህ ከታንኳዋ ውጡ፣ እንስሳቱንም ልቀቃቸው። ብዙ ተባዙና ምድርን ሙሏት አላቸው። ኖኅ መሠዊያ ሠራ። ንጹሕ እንስሳትና ወፍሮችን መሥዋዕት አቀረበ። እግዚአብሔርንም ደስ ያሰኘውን ሸታ አሸተ። በልቡም ከእንግዲህ ወዲህ የሰው ልጅን ስለ ክፋቱ አልረግመም፣ ምድርንም እንደገና አላጠፋም አለ። ከዚያም እግዚአብሔር ቀስተ ደመናውን በሰማይ ላይ አኖረ። ይህም ቀስተ ደመና ከእግዚአብሔርና ከምድር ከቀሩ ሕያዋን ፍጡራን መካከል የተደረገው ቃል ኪዳን ምልክት ሆነ። እነሆ እስከ ዛሬ ድረስ የሰው ልጆችን በዚህ ምልክት ይጠብቃል። ኖህም ከጥፋት ውሃ በኋላ 350 ዓመት ኖረ። አጠቃላይ ኖህ የኖረበት ዘመን 950 ዓመት ሆኖ ሞተ። ይህ የጻድቅ ኖህ ታሪክ የእግዚአብሔር ፍርድ እና የቃል ኪዳን ምልክት ነው። ከዚያ በኋላ የሰው ልጆች በድጋሚ በምድር ላይ መብዛት ጀመሩ። የኖህም ሶስቱ ልጆች ሴም፣ ካም፣ ያፌት ዛሬ በዓለም ያለው ግዙ ህዝቦች አባት ሆኑ። ኖኅ እንደ እግዚአብሔር እየታዘዘ በእምነት ሄደ። ጻድቅ ኖኅ የመታዘዝ የትዕግሥት ምሳሌ ሆነ። በታንኳው መሥራቱም በእግዚአብሔርም ቃል በመታመን ለሚመዱት ትውልዶች የመታዘዝ ምልክት ሆነ። በእግዚአብሔር ቃል መታመን ከኖኅ የምንማረው ትልቅ ትምህርት ነው። ስለ ጻድቁ ኖኅ እና ስለታላቁ የጥፋት ውሃ ታሪክ በግንባ እና ይተናል። ይህ በመጽሐፍ ቅዱስ ውስጥ ያሉ ከእጅግ ጥልቅ የሆኑ ታሪኮች አንዱ ሲሆን ስለ እግዚአብሔር ቅድስና፣ ፍርድ፣ ጸጋ እና ዘላለማዊ ቃል ኪዳን ታላቅ ትምህርት ይሰጣል። ቀውየል ታሪኩ ላይ ተኩሎክሽ የሚገለጠው ታሪክ በውስጡ የሚከተሉትን ዋና መንፈሳዊ መልእክቶች ይዟል። አንደኛ፣ ጽድቅ በኀጢአት ዓለም ውስጥ የእምነት ብቸኝነት በኖህ ዘመን ዓለም በክፋት የተሞላች ሳላ፣ ኖህ ግን ከእግዚአብሔር ጋር ይሄድ ነበር። ይህ የሚያሳየው አካባቢው ምን ያህል በክፋት ቢበቀልል እግዚአብሔርን መከተልና ጽድቅን ጠብቆ መኖር እንደሚቻል ያሳያል። ኖህ የመታዘዝና እና የትዕግሥት ምሳሌ ሆነ። የእግዚአብሔር ምርጫ ኖኅ በብዙውን ኃጢአተኞች መካከል ሆኖ ጸጋን አገኘ። በመጀመሪያ ጊዜ በፍርድ ውጤቶች ብቻ ቃል ኪዳን ማለፉ ነው። ሁለተኛ እምነትና መታዘዝ የታንኳውን ግንባታ ከቃል ወደ ተግባር። እግዚአብሔር መርከብ እንዲሠራ ባዘዘው ጊዜ ኖኅ ጥያቄ ሳያበዛ እግዚአብሔር ያዘዘውን ሁሉ እንደዚህ አደረገ። ይህ ድርጊት መታዘዝ በእምነት ላይ ተመሰረተ መሆኑን ያሳያል። በጥፋት ውሃ ባልታየበት ጊዜ ታንካው መስራት ትልቅ እምነት ይጠይቃል። የጥፋት ውሃውን ብቸኛ መንገድ መርከቡ ወይም ደግሞ ታንካው ራሱ ለዓለም በጥፋት ውሃ ምልክት ሲሆን ለኖኅና ለቤተሰቡ ግን የድኅነት መሳሪያ ሆነ። በክርስትና አስተምሮት ውስጥ ይህ መርከብ ብዙ ጊዜ የክርስቶስን ቤተ ክርስቲያን የሚያመለክት ነው። በዓለም ወጣው ጣጣው ሰዎችን የሚያድን ነው። ሶስተኛ የእግዚአብሔር ቃል ኪዳን ቀስተ ደመናው የፍርድ ማብቂያ። እግዚአብሔር ፍርዱን ከፈጸመ በኋላ በሰው ልጅ ክፋት ምክንያት ምድርን ዳግመኛ በውሃ እንደማያጠፋ ዘላለማዊ ቃል ኪዳን ገባ። የተስፋ ምልክት ቀስተ ደመናው የዚህ ዘላለማዊ ቃል ኪዳን ምልክት ሆኖ በሰማይ ተሰከለ። ፍርድ እንዳለው ሁሉ ምሕረትና መጠበቅ እንዳለ የሚያስረዳ ነው። ይህ ታሪክ ከክፋት ዓለም ተለይቶ መኖሩ እና ከእግዚአብሔር ጋር መሄዱ ጽድቅን መያዝና ከእግዚአብሔር ጋር በእምነት መሄድን እና መለኮታዊ በረከትን መቀበልን ያመለክታል። የኖህ ታሪክ ከእግዚአብሔር ጋር የሚኖር ሰው የትውልድ አባት መሆን እንደሚችል ያሳያል። የኖኅ ልጆች ሴም፣ ካም፣ ያፌት ዛሬ በዓለም ያሉ ብዙ ህዝቦች አባት ሆኖ። ውድ የዜና ሰማያችሁ ቤተሰቦች የቅዱሳን ነቢያትን ታሪክ በተከታታይ እያቀረብን እንገኛለን። በዚህ ቪዲዮ አስተማሪና ጠቃሚ ሆኖ እንዳገኛችሁ ተስፋ እናደርጋለን እና ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ የደውል ምልክቷንም በማብራት ቤተሰብ ሁኑ። በቀጣይ አስተማሪ ቪዲዮስ ከምንገናኝ፣ ሰላማችሁ ይብዛ። ወስብሐት ለእግዚአብሔር፣ አሜን።